እንኳን ደስ አላችሁ እንኳን ደስ አለን። ኪ ሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ምህረት ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወራዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል። ያው ቁልፉን ተረክቤያለሁ። በጣም ደስተኛ ነኝ። የሁለት ልጆች እናት ነኝ። ልጆቼም እንኳን ደስ አላችሁ። በጣም አመሰግናለሁ እውነት በጣም በጣም ደስ ብሎኛል እጅግ በጣም ደስ ብሎኛል ከጠበኩት በላይ ነው ነው ቤት በጣም አስቸጋሪ ነው በዚህ ሰዓት ባጌጥ ይከብዳል ስለዚህ በጣም በጣም ደስ ያለ እናንተም የዚህ ዕድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከሁለት ሺህ ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ። ኪ ሃውሲንግ ቀላል ነው። ኪ ሃውሲንግ ቀላል ነው።